እውነቴን ነው የምላችሁ፣ እንደ ገጠር ልጆች እኮ ያለ ለዛ እኮ ይሄ ነው አይባልም። ወላይ እንዲሁ እንዴት እንደምናምር እኮ ንግግራችን፣ ውበታችን ከዱቄት ጽድት ያለ። በዛ ላይ ደግሞ ሞኞች ነን ማለት ነው። ሞኞች ስላችሁ ያን ጅልነን እያልን ሳይሆን በቃ የሆነ ገራገሮች ንገርነን ማለት ነው። ምንላችሁ ፈልጌ ነው ከዚህ ቪዲዮ ለመረዳት እንደሞከርኩት በጣም ብዙ ልጆች አሁን ራሱ በስደት እየኖሩ በጣም ብዙ የሚሸወዱ አሉ። ለምሳሌ ውክሉ ሚዲያ ላይ የሚለቀቀው ሚዲያ ላይ የሚወሩ ነገር ሁሉ የሚመስላቸው በፊልተር እየወጡ የሚያዩት ጸጉራቸው፣ ይሄ የሚቀጠል ዱቄት ጭራ ምናምን ሁሉ የራሳቸው እንደሆነ አድርገው የሚያስቡ በጣም በርካታ ልጆች አሉ ማለት ነው። ይችን ልጅ ሰምታችኋት ከሆነ እንግዲህ አብራት እየተጫወተች ያለችው ልጅ እንዳያቸዋት ቀየረች፣ ጸጉሯ ረዥም ነውና ቅላቷን በተፈጥሮ እንዲሁም ደግሞ ጸጉሯም የራሷ መስሏት ቆንጆ ነች፣ ስታምሬ ምናምን ነገር እያለቻት ነበር እና ልጅቷ ግን ግልጡን ነገረቻት። ይህን ያደለም እኮ ኩማን ሄሮ ተጠቅሜ ነው ምናምን አለቻት። እንዲህ እንደዚህ ነው እን ምናምን እያለች ስታወራ ራሷ አፏ በጣም ነው የሚጣፍጠው። ከዛም አለፈና እንግዲህ አግብተሻል ስትላት አይ አላግብ አለቻት ማለት ነው። ከዛ ምን ብትላት ጥሩ ነው እርግጠኛ ነኝ አንቺን የሚያገባሽ ወንድማ መቼም ስራ ያሰራሽ ማለት ለምን ብትሉ እንግዲህ ስታት በቃ የልል ቀይ ሆናለች ማለት ነው እና ቀይ ሆና እሷ ስላየቻት ትክክለኛ ተፈጥሮ ውበቷ ወይም ታ የተፈጥሮ መልኳ ስለመሰላት ይሄን ውበትማ ወይም ይሄን እጅሽንማ እንዴት አድርጎ ነው የሚያሰራሽ የሚያገባሽ ወንድ እያለቻት ነበር ማለት ነው እውነት ለመናገር ግን በውበት እችኛዋ ህጻን ወንድሽ ትበልጣለች ህጻን አይደለችም በእርግጥ አስራ ስምንት አመት የሆኖኛል ብላለች ከዶቄት ከፈረስ ጭራ ንጥት ያለ ቆንጆዬ ልጅ ነች ማለት ነው። ያው ግን እንዳልኳችሁ የምትኖረው ገና ሀገር ውስጥ ስለሆነ ስለምንም ነገር ስለማታውቅ ሚዲያ ላይ የሚታየው የሚውለጨለጨው ሁሉ እውነት በራሳቸው የሚመስላቸው በጣም ብዙዎች አሉ። ወንዶችም እንዲሁ ሚዲያ ላይ ያዩት ሴት ትክክለኛ መልኳ ተፈጥሯ መስሏቸው የሚያምር ትዳራቸውን ከዶቄት የጸዳ ውበት ያላትን የገጠር ሚስቱን ፈቶ ከከተማ አለሌዎች ጋር ሸሸ ለማለት የሚሞክርም የሚሞኝም አለ። በቲክቶክ ይወጣል አንድ ሁለት ቀን ሲያያቸው፣ እኔ የሆነ ነገር ሰምቻለሁ፣ ወላሂ እውነቴን ነው የምላቸው። እሱ ምንድን ነው ስራ ቦታ ላይ ቲክቶክ እጠቀማለሁ የቢሮ ዋይፋይ ያለና ከቢሮ መልስ ወደ ቤት የስገባ፣ በቲክቶክ ሴቶች ምክንያት ሚስቴን ልፈታት ነው፣ ሚስቴን ጠለዋት ነበር ያለው ለምንድነው? ያቺ ሚስቱ በተፈጥሮ ውበቷ ነው የሚያት። እነዚህ ደግሞ የሌለ ፊልተራቸውን ተጠቅመው ዱቄታቸውን ነስንሰው የፈረስ ጭራቸውን ልጅ ነው ስለሚያቸው እሷና እነሱ ሲያአንትን ስላቸው ምኗ አማል መጣለትና፣ እውነት መስሎት ሚስት ልፈታ ነው ምንትልኛላችሁ ሁሉ ብሎ ወደ ሚዲያ ወይም ሊታከም የመጣ ሰው አውቃለሁና፣ ማ የሀገሬ ልጆች፣ የገጠር ሰው ስንሆን እንዲው በቃ ገራገሮች ነን። እንደ ይልመድብ ሌላ ምን ይባላል? እንዲህ ነው ሰው መሆን እናዴ!